ሰላም ሰላም የዩቱብ ቻናል ተከታታዮች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛል። እንግዲህ ምን እንደምላችሁ አላውቅም። ብዙ ሰው በሚዲያ ላይ በቲክቶክ ላይ እያናፈሰ ያለ ጉዳይ ነው እና ወደ ቪዲዮ ንግባና ከዛ በኋላ የእናንተንም አስተያየት ይሄንም አስተያየት አብረን እናየዋለን። ሰው ወደ ቪዲዮ ነው። አስር አመት በሳውዲ አረቢያ ሰርታለች፣ ፋጡማ አህመድ ትባላለች። ታማ ልጅ ቶፊቅ በሚዲያ ሀያ ሶስት ሺህ ስድስት መቶ ሪያል አሰባስቦላት በእጇ ሰጣት። ሲሰጣትም ቪዲዮ ቀርጾ ዩቱብ ቻናሉ ላይ ይኸው አስረክብ ያለው ያዋጣችሁላትን ብሎ ቪዲዮ ቀርጾ ፖሰተ። ከዛ ያ በሆነ በቀናት ውስጥ ደግሞ ደውሎ የቀረጽነው ቪዲዮ ድምፅ ስለሌለው ድጋሚ ልንቀርጽ ነው ብለው አንድ ላይ መጥተው ገንዘቡን እንዳልታመምሽ ሰምተናል እና ጎረቤቶች አልታመምሽም ብለዋል ብለው በደንብ አስመርምራለሽ ትክክል ታማሚ መሆንሽ ከተረጋገጠ ይሰጥሻል ብለው ቶፊቅ 2360 ብሩን ወሰደና አይመኒታን ደውሎ ጠርቶ አይመኒታ አስመርምራት እና ትክክል እውነት ታማሚ ከሆነች ስጣት ብሩን፣ ካልሆነች ግን ብሩን እንዳሰጣት ብለውት ለአይመኒታ ሰጥተውት አይመኒታም እሺ ብሎ ወስዶ አስመርምሯት ታማሚነቷ እውነት፣ በሽታዋ እውነት እንደሆነ ተረጋግጦ ዛሬ መጣለው ነገ መጣለው አሳክምሻል እውነት ታማሚ ከሆነች አሳክማት በብሩ ብለውት እሱም ዛሬ መጣለው ነገ መጣለው ብሎ ሳይመጣ ሳያሳክማት ቀርቶ በሽታ እየባሰባት ወደ ሞታፋፍ ስትደርስ ኡኡ ብለው በሽማግሌ ተጠይቆ ከ23600 ድርሃም ላይ 11000 ሪያል መንድሶ አሁን 12600 ሪያል አለበት። እና እኔ አሁን ሀገር ቤት ገብቼ በጣም ታምሜ በጣም ተቸግሬ ነው ያለሁት እና ባካችሁ

አውቶማቲክ ሪፕ ላይ ነው የተደረገልኝ። አይመኒታ ነኝ ስላገኙ ደስተኛ ነኝ ይላል። አይመኒታ ነኝ ስለተገናኘን ደስ ብሎኛል። ስለ ስራዎቼ ማወቅ ከፈለጉ ሊንኩን ይጫኑ ይላል እና ታዲያ እንዴት ነው የምናገኘው? ምስጠጅፋ

ይብር አይደል ያንተ ብር አይደል? የድሀ አምባ እምባቸውን ፍስስ አድርገው እኮ ነው። መሲ እኮ ናቸው ያነሳችኝ እተኛሁበት

አላ ቀው ማስረጃ ስለሌለን ነገር አናወራም እናቴ እሱን አላህ ያውቃል። ይኸውልሽ እያንዳንዳችን ስለምንናገረው ነገር እውነት በፈጣሪ የምናምን ከሆነ ፈጣሪ የሚባል ነገር ከላይ ካለ ያያል፣ ይሰማል፣ ይፈርዳል። መዝለ ንግግር ለአንቺም ትክክል አይደለም። ሐቀኛ ስለሆንኩ ነበር ህሊና የሚባል ነገር ስላለኝ ነው። እናንተ ሃይማኖተኛነን አክራሪነን ከምትሉት በላይ እኔ ዱርዬና ተጠጣለች የምትሏት ሴት ሐቀኛ ነኝ። እኔ ሐቀኛ ነኝ። ልንገር ካደ አሁን አንተ 389 ሺህ ስጣት ችግር የለውም። ፈጣሪ ግን ማለት ነው ፈጣሪ እያንዳንዳችን የማን ሀቅ አለብን ያያል፣ እሱ ይፈርዳል። እውነት ካለ ከላይ ፈርዶ በቅርቡ ያሳየን። የሰው ሀቅ የምትበሉ ሰዎች ፈጣሪ የአልጋ ቆራኛ አርጓችሁ ያሳየን። በመኪና አደጋ እግራችሁን አታችሁ አልጋ ላይ ውላችሁ ያሳየን። ፈጣሪ ልጆቻችሁ ላይ አይምጣ፣ ትዳራችሁ ላይ አይምጣ፣ እራሳችሁ ላይ የበሽተኛ የድሃ የምስኪን ታዋቂ ነን ብላችሁ በእነሱ እየለመናችሁ የምትበሉ ለራሳችሁ ቢዝነስ የምትከፍቱ፣ ፈጣሪ ካለክ እውነት ካለክ ያሳየን። በመኪና ደጋግራችሁን አጥታችሁ አልጋ ላይ ወድቃችሁ ስትለምኑ ሚዲያ ላይ እንገናኝ። እንሻላ እያንዳንዳችሁ የድሃ ሀቅ ያለባችሁ እንገናኛለን። ያሳየናል ካለከ ላይ ዝም አይልም። እናያለን። ዝም ብሎ የፈጣሪን ስም ደጋግሞ በጠራ አይደለም ሀቀኝነት። ፋጡማ አካውንት ነበር ሽላኪልኝ፣ ችግር የለውም በጎግል ምንዛሬ ይችልች ዘጠኝ ሺር ያሉ 389 ሺህ ነው የሚመጣው። 389635 ብር ከ71 ሳንቲም ነው በዛሬ አራት ዓመት ምንዛሬ የሚመጣው። ይህም ቢሆን የድረሳት ችግር የለውም፣ ከምንም ይሻላል።